የአሜሪካ ኤምባሲ በዛሬው ዕለት ያሰራጨውን መግለጫ አንስቶ ሌላ መግለጫ ማውጣቱ እያነጋገረ ነው። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውን እና አምባሳደር ኤርቪን ማሲንጋ የፌዴራል መንግስት በራሱ ህዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እና ከትዊተር ገጾቹ ላይ አንስቶ ለውጥ አድርገዋል። ጉዳዩን የተመለከተ ዘገባለን እናስደምጣቸዋለን። ከቀናት በፊት አስመራ የተከሰተው የህወሓት ፕሮፓጋንዲስት ስታሊን ገብረስላሴ ከፕሬዚዳንት ኢሳያስ ጋር ቃለመጠይቅ ማድረጉ ተሰማም። ቃለመጠይቁ በቅርቡ እንደሚለቀቅ የሻቢያ የመረጃ ምንጮች ዘግበውታል። በሌላ በኩል ስታሊን ትግራይና ኤርትራን በሚያዋስነው ድንበር ላይ ሆኖ የኤርትራ ወታደሮች ከትግራይ ለቀው ወጥተዋል በሚል ያሰራጨው መረጃም ከመቀሌ ከባድ ተቃውሞ ገጥሞታል። እንመለስበታለን። መንግስት ከህክምና ባለሙያዎች ጋር በአስቸኳይ እንዲደራደር ጥያቄ ቀረበለት። ከቀናት በፊት የህክምና ባለሙያዎች እየታደኑ ነው ሲል መግለጫ ወጣው አምነስቲ ኢንተርናሽናል ዛሬ ደግሞ መንግስት በአስቸኳይ ከጤና ባለሙያዎች ጋር ይደራደር ሲል ጠይቋል። በተጨማሪም በሰላማዊ መንገድ የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ላይ እየደረሰ ያለውን ሙከባና ማስፈራራት ባለስልጣናቱ እንዲያቆሙ አሳስቧል። እናስደምጣቸዋለን። ልጃቸውን የገደሉት እናትና የእንጀራ አባት የሞት ፍርድ ተፈረደባቸው። አሰቃቂውን የወንጀል ችሎት እናስቃኛቸዋለን። ተነስልን ወደ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ተቆዩ ዘንድ ግብዣችን ነው። ከቀናት በፊት አስመራ የተከሰተው የህወሓት ፕሮፓጋንዲስት ስታሊን ገብረስላሴ ከፕሬዚዳንት ከፕሬዝዳንት ኢሳያስ አፈወርቂ ጋር ቃለ መጠይቅ ማድረጉ ተሰማ። ቃለ መጠይቁ በቅርቡ እንደሚለቀቅ የሻቢያ የመረጃ ምንጮች ዘግበውታል። በሌላ በኩል ስታሊን ትግራይና ኤርትራን በሚያዋስነው ድንበር ላይ ሆኖ ኤርትራ ወታደሮች ከትግራይ ለቀው ወጠዋል በሚል ያሰራጨው መረጃም ከመቀሌ ከባድ ተቃውሞ ገጥሞታል። ሻቢያንና ህወሓትን አዲስ ግንኙነት ለማብሰር በሚመስል መልኩ ከሰሞኑ አስመራ የገባው ስታሊን መነጋገሪያ ሆኗል። ስታሊን አስመራ ሆኖ ያሰራጫቸው ቪዲዮዎች እያነጋገሩ ሲሆን ዛሬ ደግሞ እሱን የተመለከቱ ሁለት መረጃዎች ተሰራጭተዋል። አንደኛው መረጃ የህወሓቱ የሚዲያ ክንፍ ሰው ከፕሬዚዳንት ኢሳያስ አፈወርቂ ጋር ቃለ መጠይቅ ማድረጉ ነው። የሻቢያ ፕሮፓጋንዳ ልሳን የሆነውና 400 ሺህ ተከታይ ያለው ኤርትራ ፕሬስ ባሰራጨው አጭር ዘገባ ስታሊን ከኢሳያስ አፈወርቂ ጋር መገናኘቱን ጠቅሶ ቃለ መጠይቅም እንዳደረገላቸው ምንጮቹን ጠቅሶ ዘግቧል። ቃለ መጠይቁ በወቅታዊ ቀጠናዊ ጉዳዮችና የኤርትራ ትግራይ ትብብር ላይ ያተኮረ ነው የተባለ ሲሆን፣ በቅርቡ እንደሚለቀቅም ዘገባው ጠቁሟል። ስታሊን ከፕሬዝዳንቱ ጋር በሚያደርገው ቆይታ በሻቢያ ወታደሮች ስለተደፈሩ ሴቶችና በኤርትራ ጦር ስለተወረሩ የትግራይ መሬቶች ጉዳይ ጥያቄ ያቀርብላቸው ይሆን ወይ የሚለው በቀጣይ የሚታይ ይሆናል። በሌላ በኩል ስታሊን ትግራይና ኤርትራን በሚያዋስነው ድንበር ላይ ሆኖ የኤርትራ ወታደሮች ከትግራይ ለቀው ወጥተዋል በሚል ያሰራጨው መረጃ ከመቀሌ ከባድ ተቃውሞ ገጥሞታል። ጋዜጠኛው ባሰራጨው የምስልና ቪዲዮ መረጃ ላይ የኤርትራ ወታደሮች በአሁኑ ወቅት በትግራይ መሬት ላይ እንደማይገኙና ምንም የወረሩት መሬት እንደሌለ ገልጿል። ሆኖም ይህ የስታሊን መረጃ በመቀሌ ተቃውሞ ቀስቅሷል። መቀመጫውን መቀሌ ያደረገው ድምጸ ወያኔ ቴሌቪዥን መረጃው ሐሰት ነው ሲል በድንበር አካባቢ ያሉ ነዋሪዎችን በዋቢነት ጠቅሶ ዘግቧል። አስተያየታቸውን ለድምጸ ወያኔ የሰጡ የአካባቢ ነዋሪዎች አሁንም የኤርትራ ጦር በትግራይ መሬት ላይ ሆኖ የመብት ጥሰት እየፈጸመ መቀጠሉን ገልጸው ከሰሞኑም የኤርትራ ጦር የተቆጣጠራቸውን መሬቶች እያሰፋ እንደሆነ ተናግረዋል። የአሜሪካ ኤምባሲ በዛሬ ዕለት ያሰራጨውን መግለጫ አንስቶ ሌላ መግለጫ ማውጣቱ እያነጋገረ ነው። የአሜሪካ ኤምባሲ ከሰዓታት በፊት አውጥቶት የነበረውንና አምባሳደር አርቢን ማሲንጋ የፌዴራል መንግሥት በራሱ ሕዝብ ላይ የሚፈጽማቸውን የድሮን ጥቃቶች በአፋጣኝ እንዲያቆም ጥሪ ያቀረቡበትን ልጥፍ ከፌስቡክ እና ከትዊተር ገጾች ላይ አንስቶ ለውጥ አድርጓል። እንደ አዲስ በወጣው የአምባሳደሩ መልእክት ላይ የድሮን ጥቃትን በተመለከተ ለፌዴራል መንግስት የቀረበው ጥሪ መንግስት ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉን እንዲቀጥል በሚጠይቅ ጥሪ ተተክቷል። አምባሳደር ማሲንጋ ያስተላለፉት የመጀመሪያ መልእክታቸውን በኤምባሲው የፌስቡክ እና ትዊተር ገጾች ላይ ዛሬ ረቡዕ ግንቦት 15 ቀን 2017 ዓ ም ከቀን ሲሆን አራት ሰዓት ተኩል ገደማ ነበር። በሀገሪቱ ያሉ ግጭቶችን ማስቆምን የተመለከተው የአምባሳደሩ መልእክት ለፌዴራል መንግስት እንዲሁም የፋኖ ኃይሎችና የኦሮሞ ነጻነት ሰራዊት የተለያዩ ጥሪዎች ይቀረቡበት ነበር። ለፌዴራል መንግስቱ ቀርቦ የነበረው የአምባሳደሩ መልእክት ሁለት ሀሳቦችን የያዘ ሲሆን አንደኛው በመንግስት የሚፈጸሙ የድሮን ጥቃቶች እንዲቆሙ የሚጠይቅ ነው። የአምባሳደሩ የተጠቀሙት አገላለጽ የመንግስት የድሮን ጥቃቶች በራስ ሕዝብ ላይ የሚፈጸሙ እንደሆኑ የሚያመላክት ነበር። አምባሳደሩ ያስተላለፉት መልእክት በአክቲቪስቶችና ማህበራዊ ሚዲያ ተጠቃሚዎች እንደገና ሲጋራና አስተያየት ሲሰጥበት ነበር። ይህ ጥሪ የተካተተበት የአምባሳደር ማሲንጋ መልእክት ከሰዓታት ቆይታ በኋላ ከኤምባሲው የፌስቡክ ና ተር ገጾች ተነስተዋል። ሰባት ሰዓት ገደማ ላይ በድጋሚ የተለጠፈው የአምባሳደሩ መልእክት የድሮንን ጥቃትን የተመለከተውን ክፍል ያስወጣና ለፌዴራል መንግስት የቀረበውን ጥሪ እያሻሻለ ነው። አዲሱ መልእክት የፌዴራል መንግስት ከኃይል ውጭ የሆኑ ሰላማዊ አማራጮችን መፈለጉን እንዲቀጥል የሚጠይቅ ሲሆን፣ በተጨማሪም አምባሳደሩ መንግስት የዜጎችን ደህንነትና የመኖር ዋስትና እንዲያስቀድም ጥሪ አቅርበዋል። በአምባሳደሩ መልእክት ላይ ከዚህ ውጭ የተደረገው ሌላው ማሻሻያ ለፋኖ ኃይሎች በተላለፈው መልእክት ላይ ጥሪ እናቀርባለን የሚለውን እናሳስባለን በሚል እየተካ ነው። በመጀመሪያው መልእክት ላይ ዩናይትድ ስቴትስ ፋኖ ከተጨባጭና ሰላማዊ ዓላማዎች ጋር ወደፊት እንዲመጣ ጥሪ ታቀርባለች ሲል ነበር። መንግሥት ከሕክምና ባለሙያዎች ጋር በአስቸኳይ እንዲደራደር ጥያቄ ቀረበለት። ከናት በፊት የህክምና ባለሙያዎች እየታደኑ ነው ሲል መግለጫ ወጣው አምነስቲ ኢንተርናሽናል። ዛሬ ደግሞ መንግስት በአስቸኳይ ከጤና ባለሙያዎች ጋር ይደራደር ሲል ጠይቋል። በተጨማሪም በሰላማዊ መንገድ የስራ ማቆም አድማ ላይ ያሉ የጤና ባለሙያዎች ላይ እየደረሰ ያለውን ወከባና ማስፈራራት ባለስልጣናቱ እንዲያቁሙ አሳስቧል። ምንም አይነት የመፍትሄ አቅጣጫ ሳይያዝ የስራ ማቆም አድማው ሁለተኛ ሳምንቱ የያዘ ሲሆን፣ ይህም በመላው አገሪቱ ከፍተኛ መስተጓጎል አስከትሏል። መንግስት በመላው አገሪቱ ያሉ ታካሚዎችን የጤና አገልግሎት የማግኘት መብትን በእጅጉ የሚገድበው ቀውስን የበለጠ ማራዘም የለበትም። መንግስትና የጤና ባለሙያዎች በጋራና ገንቢ በሆነ መልኩ በድርድር ይህንን ችግር ሊፈቱ ይገባል ሲሉ የአምኒስቲ የምስራቅና የደቡብ አፍሪካ ቀጠና ዳይሬክተር ታይግሬ ቻጉታ አሳስበዋል። ዳይሬክተሩ አክለውም የአሁኑ ወቅት በጭካኔ ለማፈንና ይህንን ለማሳየት ጊዜው አይደለም። ባለስልጣናቱ እነዚህን ችግሮች ለመፍታትና የጤና አገልግሎቶችን እንደገና ለማስጀመር ወደ ድርድር ጠረጴዛው ሊመጡ ይገባል ብለዋል። የስራ ማቆም አድማ ከተጀመረበት ዕለት ከግንቦት 5 2017 ምረት ጀምሮ በመላው ሀገሪቱ የታሰሩ የ212 ጤና ባለሙያዎችን የስም ዝርዝር ሐሙስ ግንቦት 14 2017 ዓ.ም ከጤና ባለሙያዎች ንቅናቄ እንዳገኘ አምኒስት ገልጸዋል። ከሰሞኑ የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ ደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸው 12 ጥያቄዎች ይመለሱ በሚል ካነሱት የስራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች ለቢቢሲ ተናግረው ነበር። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎችን እያሰሩና እያዋከቡ መሆኑን የንቅናቄው አስተባባሪዎች ለቢቢሲ ገልጸዋል። ፌዴራል ፖሊስ በበኩሉ በጤና ባለሙያዎች እየተነሳ ያለውን የመብት ጥያቄ ሽፋን በማድረግ በሀገሪቱ ውስጥ ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር ያበሩ ያላቸውን 47 የጤና ባለሙያዎችን በቁጥጥር ስር መዋሉን አስታውቋል። ፌዴራል ፖሊስ የጤና ባለሙያዎችን እስር ለመጀመሪያ ጊዜ ያረጋገጠው ዛሬ ባወጣው መግለጫ ነው። አምኒስት በአዲስ አበባ ፖሊስ ዋና መስሪያ ቤት ውስጥ 20 ባለሙያዎች ታስረው እንደሚገኙም በገለልተኛ አካል ማረጋገጥ ያለው ብሏል። ተቋሙ የሕግ ባለሙያዎች እስር ላይ የሚገኙ የጤና ባለሙያዎች ቤተሰቦችን እንዲሁም የፍርድ ቤቶችን ሰነዶችን መገምገሙን በዚሁ መግለጫው አስፍሯል። ለስር ከተዳረጉት መካከል የፓቶሎጂ ባለሙያ የሆነችው ዶክተር ማሌት ጎሽ አንዷ ስትሆን ከመታሰሯ ጥቂት ቀናት ቀደም ብሎም ከቢቢሲ ቦድካስት ጋር ቆይታ አድርጋ ነበር። ቢያንስ ሀያ የሚሆኑ የጤና ባለሙያዎች ተመጣጣይ ክፍያና ምቹ የስራ ቦታ በመጠየቃቸውም በአዲስ አበባ ፖሊስ ኮሚሽን ዋና መስሪያ ቤት መታሰራቸው አሳፋሪ እንዲሁም በእጅጉ አሳሳቢ ነው ፖሊስ አመጽ ማነሳሳት በሚል ያቀረበው መሰረተ ቢስ ውንጀላ ተቃዋሚዎችን ዝም ለማሰኘትና ለመብታቸው የሚነሱትን ለማስፈራራት የዘፈቀደ ስርዓትን መጠቀሚያ ያደረገ አሳፋሪ አምባገነናዊ አሰራርን የሚያሳይ ነው ብለዋል ዳይሬክተሩ። በስር ላይ ያሉ የጤና ባለሙያዎች ሶስት የቤተሰብ አባላት የአዲስ አበባ ፖሊስ ኮሚሽን ጉብኝትን የሚፈቅደውን የፍርድ ቤት ትእዛዝ ተላልፎ ዘመዶቻቸውን እንዳይጠይቁ በመከልከሉም ከፍተኛ የደህንነት ስጋት እንዳሳደረባቸው አሚኒስት ነግረውኛል ብሏል። ህክምና ባለሙያዎቹ ከተመጣጣኝ ደሞዝ ማጥቅም የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነጻነት ጋር የተያያዙ ባለ 12 ነጥብ ጥያቄዎችን ለጤና ሚኒስትር ሚያዝያ 3 ቀን 2017 ዓ ም ማቅረባቸው ይታወሳል የጤና መድን ሽፋን አለመዘርጋት ከስራ ጋር በተያያዙ አደጋዎች የደሞዝ መዘግየትና ሌሎች መሠረታዊ ጉዳዮች ሲንከባለሉ የቆዩ ጉዳዮች መሆናቸው ተጠቅሷል ልጃቸውን የገደሉት እናትና የእንጀራ አባት የሞት ፍርድ ተፈረደባቸው። አሰቃቂውን የወንጀል ችሎት እናስቃኛችሁ። በሕፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ዛሬ ተወስኗል። ተከሳሾቹ ሃና በየንና ብሩክ አለሙ ላይ አቃቢ ሕግ አራት ክሶችን የመሰረተ ሲሆን በአንደኛው ክስ በ1996 የወጣውን የፊድሪ ወንጀል ሕግ አንቀጽ 32 እና 539 ንዑስ 20 ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን ሰውን ለመግደል በማሰብ ጥቅምት 30 ቀን 2015 ዓም በግምት ከሌሊቱ አምስት ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ከአባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ሕፃን በአምላክ ግርማን ስለታማ ባልሆነ ቁስ ድብደባ አድርሰውባታል። ድብደባውን ተከትሎም የግንባሯን የግራጎን 6 በ4 ሴንቲሜትር በግራ የአይኗ አቃፊ ሶኬት ላይ 2 በ1 ሴንቲሜትር፣ በግራ ጉንጯ ላይ 6 ሴንቲሜትር በላይ እና በታችኛው ከንፈሯ ላይ 0.5 በ0.5 ሴንቲሜትር፣ በቀይ ክንዷ ላይ 1 በ0.5 ሴንቲሜትር፣ በግራ ክንዷ የእጅ አንባሯ የፊተኛዋ ክፍል ላይ 1.5 በ0.5 ሴንቲሜትር፣ የታችኛው ከንፈር 3 በ1 ሴንቲሜትር፣ በግራ ጀርባ የታችኛው ክፍል ላይ 5 በ4 ሴንቲሜትር ስፋት ያላቸው የመቁሰል የመበለዝ እንዲሁም መጋጋጥ ጉዳቶች ውጫዊ አካሏ ላይ እንዲኖርባት በማድረጋቸው ምክንያት ከውስጣዊ አካሏ አንጎል፣ ልብ፣ ጉልበት፣ ጣፊያ፣ ቆሽት፣ ኩላሊት፣ የሽንት ማጠራቀሚያ ፊኛዋ ከመሳሰሉ በተጨማሪ በማፈን አየር እንድታጣ ህይወቷ በአሰቃቂ ሁኔታ እንዲያልፍ ያደረጉ በመሆኑም ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የግድያ ወንጀል ተከሰዋል። በሁለተኛ ክስ በ1996 የወጣውን የፒቪ ወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀ እና 375 ንዑስ አንቀጽ ሀ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን የሌላውን ጥቅም ወይም መብት ለመጉዳት ለራሳቸው ወይም ለሌላ ሰው ተገቢ ያልሆነ ማንኛውንም መብት ወይም ጥቅም ለማግኘት ወይም ለማስገኘት በማሰብ ጥቅምት 23 ቀን 2014 ዓ.ም ግል ተበዳይ አባት እውነተኛ ወላጅ አባቷ አቶ ግርማ በጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከሳሾች በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት በግዙፍ የሚፈጸም ሐሰተኛ ሰነዶችን መፍጠር ወንጀል ተከሰዋል። በሦስተኛ ክስ 1996 የወጣውን የፊሪ ወንጀል ህግ አንቀጽ አንቀጽ 32 ንዑስ አንቀጽ 1 ሐናም 585 ንዑስ አንቀጽ 2 ስር የተደነገ የሚያስደግገውን በመተላለፍ ተከሳሾች በጋራ በመሆን ህግን ተቃራኒ በሆነ መንገድ ወይም ያለ ህጋዊ ትእዛዝ የግል ተበዳይን ከመስከረም 23 ቀን 2015 ዓም ጀምሮ ግድያ እስከተፈጸመባት ጥቅም 30 ቀን 2015 ዓ ም ድረስ ወደ ወላጅ አባቷ እንዳትሄድ በፍርድ በወንድሟ ላይ አልመሰክርም እንዳትላቸው ለማባበልና ለማስፈራራት ታማለች ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፈውባት ያስቀምጧት። በመሆኑም በዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከህግ ውጭ ሰዎችን ይዞ ማቆየት ወንጀል ተከሰዋል። በአራተኛ ክስ ደግሞ በ1996 የወጣውን የፊድሪ ወንጀል ህግ አንቀጽ 32 ንዑስ አንቀጽ 1 ሀናም 590 ንዑስ አንቀጽ 1 ሐመር ውሃ ስር የተደነገገውን በመተላለፍ ተከሳሾች በጋራ በመሆን በሟቿ ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ.ም ሕይወቱ አስካለፈበት ጥቅም 30 ቀን 2015 ዓ.ም ድረስ እኛ የምንልሽን የማትሰሚና ከኛ ጋር አርፈሽ ካልተቀመች አባቴና ወንድሜ እንድሜ ጋር ሄዳለው ብለሽ የምታስቸግሪን ከሆነ ይህንን ቪዲዮ ነው ለህዝብ አሳይተን ጉድሽን የምናፈላው እያሉ ሊጠብቋት፣ ሊንከባከቧትና ፍቅር ሊሰጧት ሲገባቸው የተለየ ጭካኔ በተሞላበት ሁኔታ በማስፈራራት በሕፃኗ ነፃነት ጣልቃ ገብተው ከወላጅ አባቷና ከወንድሟ ጋር እንዳትገናኝ ያደረጓት በመሆኑ ዋና ወንጀል አድራጊነት ተካፋይ በመሆን በፈጸሙት ከባድ የማስገደድ ወንጀል ተከሰዋል። ተከሳሾቹ በተከሰሱበት አራቱም ክሶች ጥፋተኛ መሆናቸው በአቃቢ ህግ የሰውና የሰነድ ማስረጃ በመረጋገጡ ችሎቱ በዛሬው ውሎ ተከሳሾቹ በሞት እንዲቀጡ ወስኗል።